ሰላም ሰላም፣ እንዴት ናችሁ? የቻናላችን ቤተሰቦች፣ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። በግል መማር ለምትፈልጉ ደግሞ ከታች በምናስቀምጠው ስልክ ቁጥር በኢሞ፣ በዋሳፕ፣ በቴሌግራም እየደወላችሁ አናግሩን። አማርኛ፣ እንግሊሽ፣ ሂሳብ ትምህርቶችን እንሰጣለን። ዛሬ እንግዲህ የመጣንበት የአማርኛ ቃላቶች ሲሆኑ እነዚህ ቃላቶች ደግሞ ባለ ሁለት ፊደል ቃል ይባላሉ። እነሱን እንቆጥራለን። አብራችሁን ቆዩ። እሺ ወደ መጀመሪያው ስንሄድ

ሚና ለማ ለማ ሞላ ሞላ ሸጠ ሸጠ ዶሮ ዶሮ በላ በላ ሰው ሰው ስጋ ስጋ እኔ እኔ

ሰፊ ይዞ፣ ይዞ። ሱሪ፣ ሱሪ። ቀስ፣ ቀስ። ዛሬ፣ ዛሬ። እሺ፣ ውድ የቻናላችን ቤተሰቦች ላይክ፣ ኮመንት፣ ሸር፣ ሰብስክራይብ እያደረጋችሁ የዛሬ ቆይታ ይህን ይመስል ነበር። ሰላም ሁኑ።